ጋሪ አፋንዷ ጀለን ወደበርሴ ወልተጂ ከናኑጋይ ዋቅያ የወዳፍ ግለኒ አተው ብፁዕ ወቅዱስ አባታችን፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ አቡነ ሩፋኤል የአገረ ስብከታችን ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የአገረ ስብከት ሥራ አስኪያጆች እና የጉባኤ ታዳሚዎች ለዚህ ለታሪካዊ ስብሰባ ያደረሰን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከምሥራቅ ወለጋ ሀገረ ስብከት ጽሕፈት ቤት የቀረበ 2017 ዓ.ም ዓመታዊ የስራ ክንውር ሪፖርት፣ የብፁዕ አቡነ ሩፋኤል ሐዋርያዊ ተልእኮን በተመለከተ ብፁዕ አባታችን አቡነ ሩፋኤል በቅዱስ ሲኖዶስ መልካም ፍቃድ በ2016 ዓ.ም ተመድበው ከመጡበት ጊዜ ጀምሮ ምንም እንኳን ያለንበት አካባቢ ተዘዋውሮ ለማስተማርና ቤተ ክርስቲያናትን ለማጠናከር አመቺ ባይሆንም ብዙነታቸው በመጀመሪያ የሀገረ ስብከቱን ሰራተኞች የነቀምት ከተማ አድባራት እና ገዳማት መምህራን ካህናትና ዲያቆናት እንዲሁም ከየወረዳ ቤተ ክህነት ያሉት የወረዳ ሊቃነ ካህናት በመጥራት አባታዊ ምክር እና የሥራ መመሪያ ሰጥተው ስራቸውን በሞራል እንዲሰሩ አባታዊ መበረታቻ ቃል አስተላልፈዋል። አካባቢው ለሐዋርያዊ ጉዞ አመቺ ባይሆንም ብፁዕነታቸው ከሪሰ ከተማ ከወረዳ እስከ አጥቢያ ድረስ ጉብኝት አድርገዋል። በዲጋ ወረዳ ቤተ ክህነት በጉደቱ አርጆ ከተማ በምትገኝ ደብረ ሰላም በአታ ለማርያም በመገኘት በአዲስ ሕንፃ የተሰራውን ቤተ ክርስቲያን ባርከው ታቦተ ሕጉን ወደ አዲሱ ሕንፃ ቤተ ክርስቲያን እንዲገባ አድርጓል። የነቀምት አድባራት በመዘዋወር ጉብኝት አድርገው በእለቱ ለተገኙ ካህናትና ምዕመናን ለየባራቱ ሰበካ ጉባኤ አባላት አባታዊ ምክር እና የሰራ መመሪያ ሰጥቷል። በምስካበ በቅዱሳን ዑራኤል ወሳሙኤል ዘዋልድባ ገዳም ላይ በማኅበረ ቅዱሳን የተገነባውን የአብነት ትምህርት ቤትና የመነኮሳት ማደሪያ የማኅበሩ አባላትና የሀገረ ስብከቱ ሰራተኞች በተገኙበት ብፁዕነታቸው መርቀዋል። በዘንድሮ ዓመት አርባ ለመሆኑ ተማሪዎች ገብቶ ትምህርታቸውን ተከታትሎ ተመርቀዋል። የተዘጉ አብያተ ክርስቲያናትን ማስከፈትን በተመለከተ በአገልጋዮች የጥረት የተዘጉት የገጠር አብያተ ክርስቲያናት እንዲከፈቱ ለማድረግ መንበረ ጵጵስናቸውን የወረዳው ባሉ ርዕሰ ከተማ አድባራት በመገኘት ለሶስት ዙር ለ138 ለሚሆኑ ዲያቆናት ማዕረገ ቅስና ለ1098 ለሚሆኑ ተማሪዎች ማዕረገ ድቁናን ሰጥተዋል። በተለያዩ ወረዳዎች ስለሚገኙና ንዋየ ቅድሳት ጥረት ላለባቸው አያ አጥባዮች ልብሰ ተክህኖና መጎናጸፊያ እንዲሁም የተለያዩ የቤተ ክርስቲያን መገልገያዎችን በነፃ አበርክተዋል። በማማገሎ ቤተ ክህነት ሥር የሚገኙ አልፌ እግዚአብሔር ቤተ ክርስቲያን ብፁዕነታቸው በመገኘት መነኮሳቱና ተማሪዎቹ ጠንክሮ እንዲያገለግሉና እንዲማሩ አባታዊ ምክር ሰጥተው ቤተ ክርስቲያኑ በገዳሚነት ስላልተሰየመ ገዳመ ቆሮንጦስ ብሎ ሰይመዋል። በአገረ ስብከታችን ጽሕፈት ቤት ወጪ እየተገነባ የነበረው ባለሰባት ወለል ህንፃ ግንባታ በተከሰተው ችግር ምክንያት ቆሞ ስለነበር ብፁዕነታቸው ከአስተዳረር ጉባኤ ጋር በመወያየት አምስት ሚሊዮን ብር ፈቅደው ግንባታውን ስራ አስጀምረዋል። በዚህ መሰረት የመጀመሪያው ወለል ህንጻ ስራ አልቆ ለስራ ክፍት ሲሆን ሁለተኛ ወለል እየተጠናቀቀ ይገኛል። በጅማ አርጆ ወረዳ ሪሸ ከተማ እግዚአብሔር አብ ቤተ ክርስቲያን በከተማ አስተዳደር እንዲፈርስ ቢወሰን ብፁዕነታቸው በቦታው ተመላልሰው በመገኘት ከሚመለከታቸው ከመንግስት አካላት ጋር በመወያየት እንደማይፈርስ ለህዝቡ አብስረዋል። እንዲሁም በንቀምት ከተማ የሶር ገመድ አላለም ቤተ ክርስቲያን የመሬት ይዞታ በመንግስት ሊወሰድ የነበረው ሲሆን ተጠብቆ እንዲቆይ ብፁዕነታቸው የአንበሳ ሚናን ተጫውተዋል። ሰኔ 4 2017 ዓ.ም ለሀገረ ስብከቱ ሰራተኞች ወቅቱን የጠበቀ የደሞዝ ጭማሪን አድርገዋል። ስብከተ ወንጌልን በተመለከተ ጌታችን ኢየሱስ ክርስቶስ እንደተናገረው ሁሩ ወመሀሩ ኩሎ አይዛበ ሂዱ አይዛብን ሁሉ አስተምሩ በማቴዎስ 2819 ላይ እንደተናገረ የስብከተ ወንጌል አገልግሎት ከየትኛው መንፈሳዊ ማህበራዊ አገልግሎት መቅደም ያለበት የመጀመሪያ ስራ ነው። ብዙ መሰረት በሀገረ ስብከታችን ክርስቶስ ከተማ እስከ ገጠሯ ቤተክርስቲያን ድረስ አቅማችን በፈቀደ ሁሉ ትላልቅ መንፈሳዊ ጉባኤት ማለትም በነቀምት ከተማ አስሩ አድባራት 18 ጊዜ በወረዳ 22 ጊዜ በድምሩ 40 ጊዜ ትላልቅ መንፈሳዊ ጉባኤያት ተካሂደዋል። በዚሁ መሰረት 480 ሰዎች ከልዩ ልዩ ሃይማኖት ወደ እናት ቤተክርስቲያን ተመልሰዋል። በሌላ በኩል ደግሞ አያ 28 ኮብልለዋል። ሰላምና መረጋጋትን በተመለከተ ከላይ እንደተጠቀሰው በአገረ ስብከታችን ውስጥ አልፎ አልፎ የሚከሰተው የሰላም ችግር ለቤተክርስቲያን ሁለንተናዊ አገልግሎት ተደራሽነት ከባድ ፈተና እንደሚሆን ይታወቃል። ይሁን እንጂ በዳን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 12 ላይ ተፈስሁ በተስፋ ከሙ በማማቲ ከሙ ታገሱ ወትግሁ በጸሎት ከሙ በተስፋ ደስ ይበላችሁ በመከራ ጊዜም ታገሱ በጸሎትም ትጉ ሲል ያስተማረን አይለቃል መርህ በማድረግ የሚገጥምን ፈታኝ መከራና መሰናክል በትግስ እና ፈጣሪም በጸሎት በመጠየቅ አስቸጋሪና አስፈሪ በሆነ ቦታዎች በመገኘት ምእመናኑን በመምከር በማስተማር የተለየ ሀሳብ ያላቸውን ሰዎች እንደ አመጣጣቸው ጸባያቸው በማስተናገድ ወደ ጫፍ የወጡትን በሕግ አግባብ መስመር በማስያዝ በበጀት ዓመቱ ሰላምን የማስጠበቅና ቤተክርስቲያኒቱን የማረጋጋት ስራ ተሰርተዋል። ከውጤቱም ተጠቃሚ ሆነናል። በአጠቃላይ 116 የሚሆኑ አብያተ ክርስቲያናት የተዘጉ ሲሆን ከነዚህ 52ቱ ተከፍቶ አገልግሎት እንዲሰጡ ያደረግነ ሲሆን ቀሪዎች ደግሞ ለአገልግሎት እንዲበቁ በበጀት ቅዱስ ሲኖዶስ እንዲደግፈን በትሕትና እንጠይቃለን። ትምህርትና ማሰልጠኛን በተመለከተ በፊት ለተላለፈ አልፋለሁ። የበዓላት አከባበርን በተመለከተ 2017 የመስቀል የጥምቀት በዓልን ከሌሎች ጊዜያት በተለየ መልኩ እንዲከበር ለማድረግ ከመንግስት አካላት ጋር በመነጋገር የነቀምት አርባ አራትና ገዳም መምህራን፣ ካህናት፣ ማኅበረ ምዕመናን በነቂስ ወጥተው ያለ አንዳች ጸጥታ ችግር እንዲያከብሩ ለማድረግ ከ450 በላይ የሚሆኑ ወጣቶች ስልጠና ለመስጠት ልዩ መለያ ልብስ ማልበስ የምዕመናኑ ሰላም እንዲጠበቅና በዓሉ በተለየ ሁኔታ እንዲከበር አደርገናል። የ2017 የልደት በዓል ዋዜማ የነቀምት ከተማ በአንድነት ባይላፋት ዝማሬ እግዚአብሔርን አመስግነዋል። የራስ አገዝ ልማትን በተመለከተ ልማታዊ ስራ ለቤተ ክርስቲያን አስፈላጊ ነገር እንደሆነ ግልጽ ነው። ጊዜ ስለማይበቃን ከብዙ በጥቂቱ ገልጻለሁ። በዲሰ ከተማ አድባራት የነቀምቴ ቅድስት ማርያም ቤተ ክርስቲያን በኮሊደር ልማት አምሳ ስምንት ሱቆች ፈርሶ የነበረውን በአሁኑ ሰዓት አምስት ተሰርቶ ለስራ የበቁ ሲሆን አስራ ስምንት እየተሰሩ ይገኛሉ። በተጨማሪም በነቀምተ ገነተ ኢየሱስ አስር ሱቆች የተሰሩ በደብረ ሰላም ቅዱስ ጊዮርጊስ ቤተ ክርስቲያን ሕንጻ ግንባታ ጎን ለጎን ሱቆች በመንገድ ዳር እየተገነቡ ሲገኙ በደርጌ በአጠቃላይ በነቀምታ አድባራት በሙሉ ልማት እየተከናወነ ይገኛል። ወሉማ ገለቲ ወለጋን ቢያ ጃለላ ቢያ ነጋፊ ቢያ ሰባ አመቱ ቢያ ቤክቶታ ዋን ታቴፍ ጀልሼ ወርቄ ሪሼሞ ቡና

ሁሉን አቀፍ ሀገር ስለሆነ ቅዱስ ሲኖዶስ በኮሌጅ በባጀት የተዘጉ የቤተ ክርስቲያናት እንዲከፈቱ እንዲያደርጉልን በትህትና ዝቅ ብዬ ይጠይቃለሁ። በአጠቃላይ አምና በበጀት ዓመቱ 850 ሺ ብር ለጠቅላይ ቤተ ክህነት እንዳስገባን ይታወቃል። ዘንድሮ በተለየ ሁኔታ ከመቶ ሺዎች ወጥን ሚሊዮን በመግባታችን ትልቅ ደስታ ይሰማናል። በዘንድሮ ዓመት አንድ ሚሊዮን 25250 ብር ለመንበር ፓትርያርክ ጠቅላይ ቤተ ክህነት ያስገባንበት እስልብ ብፁዕ አባታችን አቡነ ሩፋኤል ለቅዱስነታቸው እንዲያስረክቡልን በቴትና ይጠይቃለሁ። በረነጋ ሁራቡላ ዴበና